ሰላም ሰላም ቤተሰቦች እንዴት ናችሁ? ይህ እንማር ኢትዮጵያ የኦንላይን ትምህርት መስጫ ማዕከል ነው። እንኳን ወደ እንማር ኢትዮጵያ የኦንላይን ትምህርት መስጫ ማዕከል በሰላም መጣችሁ። እዛ ደግሞ ዠላችሁ የመጣሁት ለጀማሪዎቹ የሚሆን የአማርኛ የፊደል ጥናትና ቃላት ምስረታ አጣምሮ የያዘ ቪዲዮ ዠላችሁ መጥቻለሁ። ቪዲዮን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ የሆናችሁ ሰዎች ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ እንዲደርሷችሁ ቻናሉን ላይክ ሸር እና ሳብስክራይብ በማድረግ ይጀምሩ። በየትኛውም ዓለም ዳርቻ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ፣ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ደውላችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ፣ በባለፈው ቆይታችን ከሀ እስከ መድረስ ያሉትን ለመመልከት ሞክረናል። ከሃ እስከሚያሉትን ተመልክተናል። በዛሬው ቆይታችን የምንመለከተው ከሰ ጀምራሉትን እንመለከታለን። ልክ ከዚህ ጋር እንደምታዩአቸው ወደዚህ ወደታች በኩል የተጻፉት እነዚህ ፊደላቶች ናቸው። ፊደል ጥናቶቹን ሰ ሱ፣ ሲያልን ወደታችን እንወርዳለን። ወደ ጎን ወደ ጎን ደግሞ ወደዚህ በእነዚህ ፊደሎች በዚህ ፊደል የተመሰረቱ ቃላቶችን ይዘንላችሁ ይዤላችኋለሁ። ሰን መጀመሪያ በማድረግ የተመሰረቱ ቃላቶችን እናያለን። ስለዚህ እናንተ በጽሞ እየተከታተላችሁ ልክ እናንተ ምንድነው እያደረጋችሁ ቃላቶችን እየመሰርታችሁ በዚያውም ደግሞ ፊደሎቻችሁን እያጠናችሁ መላመድ መቻል አለባቸው ማለት ነው። እንግዲህ የመጀመሪያ ፊደል እዚህ ጋር የምታዩት ይቺ ሰ ትባላለች። ሰ ብለን ጠራታለን። ይቺ ሰ ንጉሱ ሰ ተብላ ትጠራለች ማለት ነው። ንጉሱ ሰ ብለን ጠራታለን። ስለዚህ ይቺን ሰን መነሻ በማድረግ ቃል ስንመሰርት ልክ እዚህ ጋር ይቺም ሰነች እዚህ ጋም ሰነች እዚህ ጋም ሰነች። ስለዚህ ከሶስቱም ቦታ ላይ ሰን ቋሚ ነው የምናደርጋቸው። ቋሚ አድርገን ቃላት እንመሰርታለን። በጽሞና ተከታተሉኝ። ሰ ው የወቤት ስድስተኛ ፊደል ስትጨምሩበት ከሰላይ ሰው የሚል ቃል ይሰጣቸዋል ማለት ነው። ሰው ሰ ላ ም የለቤት አራተኛ ፊደል፣ የመቤት ስድስተኛ ፊደል በጋራ አድርገን ስንጨምርበት ከሰላይ ሰላም የሚል ቃል ይሰጠናል ማለት ነው። ሰላም ከዛ ቀጥለን ሰ ብ ል የበቤት ስድስተኛ የለቤት ስድስተኛ ፊደል ስንጨምርባቸው ከሰ ላይ ሰብል ሰብል ይላል ማለት ነው፣ ሰብል ልክ እንዲያደርጋቸው አንብቡ። ኦኬ፣ ከሰ ቀጥለን የምናገኛት ሱ ነች ሰ ሱ ነው ምንለው። ስለዚህ ው ሱ ማለት ይቺ ነች። ስለዚህ የዚህ ጋር የተመሰረቱ ሱን መነሻ ላይ በማድረግ የተመሰረቱ ፊደሎችን ስናነብ ደግሞ ቃላቶችን ስናነብ በዚህ ጋር ምን ልንል እንችላለን። ሶ ዳን እኒም በጋር አስተነቧቸው ያሉ ሱዳን ሱዳን ይላሉ ማለት ነው። ከዚህ ጋር ደግሞ ሱ ማሌ ሶማሌ ሶማሌ ሶ ፍ ሶፍ ሶፍ ይላል ማለት ነው። ልክ እንዲህ እያደረጋችሁ መላመድ መቻል አለባችሁ። በጣም ጥሩ። እንግዲህ ሰ አለን፣ ከዚያ ሱ አልን። ቀጣይ ሶስተኛዋ ደግሞ ማን ትባላለች? ሲ ብለን እንጠራታለን። ሲ ማለት በቅርጽ ደረጃ ይችናል። ስለዚህ ሲንም ደግሞ መነሻ ላይ በማድረግ ቃላቶችን ስንመሰርት ምን ልንል እንችላለን? ይኸው ተመልከት። ሲ ም ሲ ም ሲ ሲ ሲ ዳ ማ ሲ ዳ ማ ሲዳማ፣ ሲዳማ ብለን እናነባለን ማለት ነው። ከዚህ ጋር ደግሞ ስንመለከት ሲ ል ሲ ል ሲብል፣ ሲብል ብለን እናነባለን። በጣም ጥሩ። እስኪ ወደሚቀጥለው ንድ ኦኬ። ኦ እንግዲህ ከሲ ቀጥለን ሳ ሳነች ሳ ማለት ይችናል ናት እቺ ፊደል ነች። ሳ ብለን እንጠራታለን። ይችን ሳን መነሻ ለማድረግ ቃል ስንመሰርት ተመልከቱ። ሳ ሊ ኤ የለም በሶስት ነጥብ ተምርባት ምን ትላለች? ሳሊ ሳሊ ትላለች። ከዛ ጋር ደግሞ ሳ ባ ሳ ምባ ሳምባ ሳምባ ሳ ራ ሳራ ሳራ እንላለን ማለት ነው። ኦኬ ወደ የሚቀጥለው እስክንድ ሳ ብለን ሴ ነው የሚቀጥለው ው ሴ ማለት በቀጽ ደረጃ ይሄ ነው። ሴ ብለን ሴን መነሻ ላይ በማድረግ እንደምታቸው፣ እዚጋም ሴነች፣ እዚጋም ሴነች፣ እዚጋም ሴነች። ይችን ፊደል ሴን መነሻ አድርገን ቃል ስንመሰርት ምን ልንል እንችላለን? ሴ ሴ ራ ሴራ ሴራ እያልን ቃላትን እንመሰርታለን በጣም ጥሩ ኦኬ ወስኪ ወደ የሚቀጥለው እን ሴ ብለን ከዛ ሴ ካልን ስ ነው የሚቀጥለው ስ ማለት ቅርጹ ይሄ ነው ስ ብለን ደግሞ ሴ ቃላት ስንመሰርት ስራ ስራ ስራ በገር ሳነቧቸው ስራ ይላል ማለት ነው ስ ላ ለ ስ ላ ለ ስላለ፣ ስላለ ስ ፍ ራ ስ ፍ ራ ስፍራ ስፍራ እንላለን ማለት ነው። ልክ እንዲህ እያደረጋችሁ ማንበብ መቻል አለባችሁ። እስኪ ወደ የሚቀጥለው እንድ ኦኬ ከስ ቀጥላ የምናገኛት ሶ ብለ የምንጠራት ፊደል ነች። ሶ ማለት እችናት። ሶ ሶንም መነሻ ላይ በማድረግ ቃላት ስንመሰርት ምንል እንችላለን? ሶ ስቱ፣ ሶስቱ፣ ሶስቱ። ሶ ዶ፣ ሶዶ፣ ሶዶ። ሶ ደ ሬ ሶደሬ ሶደሬ እያለን ቃላትን እንመሰርታለን በጣም ጥሩ እንግዲህ ሰን እስከ ሶ ድረስ አየን በእያንዳንዳቸው ፊደል ደግሞ በስተዘሮች ማለት ነው ሶ ሶስት ቃላትን መሰርተን ተመለከተን አሁን ደግሞ እዚችኛዋ ፊደል እንዳለ ይቺ ደግሞ ረ ብለን እንጠራታለን ረ ተብላ ትጠራለች ቅርጿ ይሄ ነው ስለዚህ ረ ብለን ደግሞ ቃላት ስንመሰርትባት ምንል እንችላለን ረ ዳት ረዳት ረዳት። እሺ ረሳኝ ሳ ረሳኝ ረሳኝ ረሳኝ ረ ገ ጠ ረገጠ ረገጠ። ልክን እያደረግን እናነባቸዋለን ማለት ነው። በጣም ጥሩ እንግዲህ ረ ያልን ከረ ቀጥሎ ሩ ነው የምንለው። ከረቀጥለን ሩ እንላለን። ሩ ማለት በቅርጽ ደረጃ ይሄ ነው ሩ። ሩ ብለን ቃል ስንመሰርት ሩ ቅ ሩ ቅ ሩቅ ሩቅ። እዚህ ጋር ደግሞ ንድ ሩ ሲ ያ ሩሲያ ሩሲያ። ሩ ጫ ጫን ስትጨምሩ ሩጫ ይላል ማለት ነው። እሩጫ በጣም ጥሩ። እስኪ ወደ የሚቀጥለው ንድ ሩ ብለን የሚቀጥለው ፊደል ማን ነው? ሪ ነው። ሪ ማለት ይችነች በቅርጽ ደረጃ እንደምታይዋት ሪ። ስለዚህ ይችን ሪ ቃል ስንመሰርትባት ምንድን እንችላለን? ሪ ዝ ሪዝ፣ ሪዝ ሪ ያ ሪያ ሪያ ሪፖርት ሪፖርት ሪፖርት እያደረጋችሁ ቃላትን መመስረት ኦኬ ሪ ካላችሁ ራ የሚቀጥለው ራ ራ ማለት ቅርጹ ይሄ ነው ራ ብላችሁ ቃል ስትመሰርቱ ምን ትላላችሁ ራስ ራስ በጋራ አስተናቧችሁ ያሉ ራስ ራስ ራ ት፣ በገራ ስታነቡ ራት ይላል። ራት ራ ማ ራ ማ ራማ ራማ። ልክ እንዲህ እያደረጋችሁ ቃላቶችን መመስረት መቻል አለባቸው ማለት ነው። ኦኬ። እስኪ ወደ የሚቀጥለው ንድ። ኦኬ ራልን ከራ ቀጥሎ የሚመጣው ሬ ነች። ሬ ማለት ቅርጻችን ናት። ሬ ብለን ደግሞ ቃል ስንመሰርት ምን ልንል ይችላልን? እሷ መነሻ በማድረግ ነው እንግዲህ እናንተ ወይም መጨረሻ ልታመጣት ትችላላችሁ፣ ወይም መጀመሪያ ላይ ታመጣት ትችላላችሁ፣ ወይም ደግሞ መካከል ላይ ማድረግ ትችላላችሁ። አልተገደባችሁ። ነገር ግን ትእዛዙ ተተኳሪፍ ሌላችሁ መጀመሪያ ላይ በማድረግ ወይም ደግሞ የቃሉ መነሻ በማድረግ ካላችሁ ግን መጀመሪያ ማድረግ አለባችሁ። ልክ ከዚህ ጋር እንደሚሰራው ማለት ነው ኦኬ ሬን መነሻ አድርጌ ስሰራ ቃል ሬት፣ ሬት፣ ሬት፣ ሬ ዲዮ፣ ዮ ሬዲዮ፣ ሬዲዮ፣ ሬ ሳ፣ ሬሳ፣ ሬሳ ይላል። ስለዚህ ልክ እንዲያደርጋችሁ ቃላቶችን መገጣጠም እና ማንበብ መቻል አለባችሁ። ኦኬ፣ እዚህ ጋር ደግሞ እንድት ይቺ ርዕ ነው የምትባለው። ሬ ካልን ስድስተኛዋ ርዕ ነው የምንላት እረ ብለን ቃል ስንመሰረት ርግብ፣ ርግብ፣ ርግብ፣ ርካታ፣ ርካታ፣ ርካታ፣ ርቀት፣ ርቀት፣ ርቀት ብለን እናነባለን ማለት ነው። ኦኬ ከዚህ ቀጥሎ የምናገኛት ማነች? ሮ ናት የመጨረሻዋ ሮ እነዚህቺ ሮ ብለን ምንጠራት ፊደል ደግሞ እንዴት ነው የምትሰራው? ወይም ደግሞ እንዴት ነው ቃል የምንመሰርትባት? ያው ሮ ሮጠ፣ ሮጠ ሮ ም ሮ ሮ ሮ ማ ን ሮማን፣ ሮማን ብላችሁ ማንበብ ትችላላችሁ። ማለት ልክ እንዲህ እያደረጋችሁ መለማመድ መቻል አለባችሁ። እውነቴ ለመናገር ይህንን መላልሳችሁ መላልሳችሁ ካነበባችሁ አማርኛ የማታውቁበት ወይም ደግሞ የማትጽፉበት የማታነቡበት አንዳችን መንገድ አይኖርም። እንደዚህ አድርጋችሁ አንብባችሁ። ሁልጊዜም እንደምለው ያልገባችሁ ነገር ካለ ወይም ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሳጥን ላይ ያስቀምጡልኝ። ይህ ወይም ደግሞ ይሄ ቪዲዮ ለሁሉም ተደራሽ ይሆን ዘንድ በአንድም በሌላ ሳይማሩ ለቀሩ እህቶቻችን ወንድሞቻችን ተደራሽ ይሆንላቸው ዘንድ ላይክ ሸር እና ሳብስክራይብ በማድረግ ቤተሰብ ይሁኑ በቀጣይ ቪዲዮ እስክንገናኝ መልካም ጊዜ መልካም ቆይታ